ሃንድሰም ፎር ሚ ሃንድሰም ታገብኛለሽ? ታገብኛለሽ? ታገብኛለሽ?

በስማት እንጃ እንጃ እንጃ የእኔ እናት አመሰግናለሁ። አሁን እኮ የአሞ ቤተሰቦች የቀራችሁ አንድ ሺህ ሰባት መቶ አንድ ሺህ ሰባት መቶ ከሰጣችሁ ይቀጣኛል። ቅጣት በሁለት ሺህ ይገሏል። ረሽር ላረግ ስማቸው ሰርች ላይ አልመጣ አለኝ በእናት ኦኬ። ጋይስ ሌስ ጎ እኛ ጋር ያላችሁ ደብል ታፕ ሼር፣ ደብል ታፕ ሼር፣ ደብል ታፕ ሼር ጋይስ። ኬኔዲ ኬኔዲ፣ የብራዘር ብራዘር ብራዘር ዌልካም ኔያበት። እስኪ አንድ ጌም ሁለት ሺህ ንግባ አንድ ጌም ሁለት ሺህ ንግባ። ይህ ልጅ ቀጥችዋ አላውቅም። ኬኔዲ ብራዘር፣ ሌስ ጎ ጋይስ፣ ደብል ታፕ፣ ደብል ታፕ ጋይስ፣ ሁለት ሺህ መቼም ነው የማቀጣኝ መቼም

ሌስኮ እንቀጣለን አለን ደወል። የአራዳ ልጆች እናንተ ታፕታፑን ብቻ አስር ሺህ አስገቡት ሁላችሁ። አንድ ጋላክሲ ካገኘን ትሪፕል ነው። በአንድ መኒገር ሁላ ልንገባ እንችላለን። ቀይስ ትሪፕል ስለሆነ በአንድ መኒገር ሺ አምስት እንገባለን። የአራዳ ልጆች ቅጣት በሁለት ሺ ነው። ሌስኮ ጋዝ። ሌስኮ እኛ ጋ ያላችሁ ነቃ ነቃ እስኪ

ሁላችሁም ደብል ነው። ቤተሰብ የለም። የኔ ሲመጡ ትገረፋለ። እሺ የለኝም። ጠብቀሽ የማን ቀድሞ ይመጣ እናያለ። እሺ አሁን አበባ ያላችሁ ሰዎች አበባ ገይዝ። ሁለት ሰው አንዳንድ አበባ ቶሎ አርባ ሰከንድ ነው ያለ ሰከንዱ ሳያልቅ እጣት በሁለት ሺ ነው ብለስማ እንዳባ ከፈተና አይታወቅም። አንድ ሰው ዋጋ ሁለት ሰው አንድ ሰው አንድ አንድ ሰው አንድ ሰው አንድ ሰው ኤቭሪዋን ዋን ሞር ጋይስ እኛ ጋር አንድ አባ ነው የሚያስፈልገን። ደብሉ ሙሉት ጋይስ፣ ደብሉ ሙሉት። አንድ ሰው ጋይስ፣ አንድ ሰው ሌላ ሌላ አንድ ሰው

አረ በስማ በጣም ሲመጡ ግን ያርበሰብቶሻል፣ የሉ ሲመጡ ያሯሩጡሻል። ግን እ ያረዳ አንቺ ብቻ እኮ ነሽ ገጭሽ ኒማ፣ ከቻለን እኛ ሁለት ሺ ብንገባ ሁለት ጋላክሲ ካገኘን፣ በስማ ይህን ልጅ በአናቱ አስቆመዋለሁ። በአናቱ ቁመት አቃለ ግን አቆሜ አንድ ጊዜ አናቴ እንትን ሆነ፣ ጡንቻ ወጣ።

እንኮ አስከሙ አለሁ ሌስ ጎ ጋይስ፣ እናንተ ብቻ ኮፒሊንክ ሼር፣ ኮፒሊንክ ሼር አድርጉ ጋይስ። ሌስ ጎ ሌስ ጎ ሌስ ጎ ዙዙ ጋይስ። ሌስ ጎ ኤቭሪባዲ ታፕ ታፕ ሼር ኮፒሊንክ አረጋችሁ፣ ፎሎ እያረጋችሁ ጆሲን እንቅጣው። ተው ተው፣ ይቀጣ ጆሲ። አንተ እነ ከእኔማ የሆነ አባዜማ አለ ዛሬ ግን ሳልቀጣ አልወጣም። ዛሬ በቃ እደውላለሁ እንጂ ቀጥታም ቢሆን ደውዬ አንድ አንድ ምና አስቀጣችሁ። እንትን እኮ ነው ግላባ ይሰጣት ቢሰጣት ኖሮ በአምስት ሲባዛ ሁለት መቶ ራሱ ስናየ ማነው አንድ ተጨንቃማ ይቀጣላት አልኩ። ይሄ በጣም ነው። ሽማ መሰግነው ሁላችሁም፣ ደብል ታብ ከቻልን ደብል ነው። ደብል ነው ጋይስ፣ ከቻልን ደብል ነው። ሁላችሁም ደብል ታብ ጋይስ

ኢሞሽናል ዲያሜጅ ነው ያንተናጌሙን እየተጫወትን እንትን በሏ። እኔ ይህኛውን ጌም እናድርገው።